የኢትዮጵያ ሴቶች ፕሪምየር ሊግ የ የስምንተኛ ሳምንት ጨዋታዎች ዛሬ ሲጀመሩ የሊጉ መሪ ኢትዮ ኤሌክትሪክና አዋሳ ከተማ ተጋጣሚዎቻቸውን አሸነፉ። በሊጉ አስደናቂ አቋም ላይ የሚገኘው ኢትዮ ኤሌክትሪክ ዛሬም ሲዳማ ቡናን ሁለት ለዜሮ በማሸነፍ ስምንተኛ ተከታታይ ድሉን አሳክቷል። ዳግማዊ ሰለሞን ሁለቱንም የአሸናፊነት ግቦችን በማስቆጠር በስምንት ጨዋታዎች 16 ግቦች ላይ በመድረስ የከፍተኛ አስቆጣሪነቱን በሰፊ ልዩነት መምራቷን ቀጥላለች በአሰልጣኝ ኤርሚያስ ዱባ ለሚመሩትና ዛሬ ማሸነፍ የቻሉት ኢትዮ ኤሌክትሪኮች 24 ነጥቦች ላይ በመድረስ የሊጉ መሪነታቸውን አጠናክረው ቀጥለዋል። በሌላኛው የዛሬ ሴቶች ፕሪምየር ሊግ ጨዋታ ዋሳ ከተማ በመሰሉ አብራና ታደለች አብርሃም ግቦች ሸገር ከተማን በተመሳሳይ ሁለት ለባዶ አሸንፏል ከውጤቱ በኋላ ዋሳ ከተማ ነጥቡን 18 በማድረስ ደረጃውን ወደ ሁለተኛ ከፍ ማድረግ ችሏል ነገ አርባ ምንጭ ከተማ ከድሬድዋ ከተማ አዳማ ከተማ ከልደታ ክፍለ ከተማ እንዲሁም አዲስ አበባ ከተማ ከይርጋጨፌ ቡና ጋር ጨዋታቸውን ያደርጋሉ። በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ዛሬ ሶማሊያ፣ ኬንያና ታንዛኒያ ተጋጣሚዎቻቸውን አሸነፉ። ኢትዮጵያ በምትገኝበት ከምድብ አንድ ዛሬ ኬንያ ደቡብ ሱዳንን ሁለት ለዜሮ ውስጥ ስታሸነፍ ዴሪክ ዋኒዮኒና ትሪቨር ናሳሲሮ ግቦቹን አስቆጥሯል ዛሬ ኬንያ ማሸነፏን ተከትሎ ተመሳሳይ ሰባት ነጥብ ያላቸው ኢትዮጵያና ኬንያ ከምድቡ ወደ ግማሽ ፍጻሜው ማለፋቸውን ሲያረጋግጡ ቀዳሚ ሆኖ ለማለፍ የፊታችን ረቡ እርስ በርስ የሚያደርጉ ጨዋታ ከወዲሁ ተጠባቂ ሆኗል ከዚሁ ምድብ ዛሬ በተደረገው ጨዋታ ሶማሊያ ሩዋንዳን ሶስት ለባዶ አሸንፋ ስድስት ነጥብ ላይ ብትደርስም ወደ ግማሽ ፍጻሜው ሳታልፍ ቀርታለች። ከምድብ ሁለት ዛሬ በተደረገው የድሬዳዋ ዓለም አቀፍ ስታዲየም ጨዋታ ታንዛኒያ ብሩንዲን አምስት ለባዶ በማሸነፍ በ12 ነጥቦች በቀዳሚነት ወደ ግማሽ ፍጻሜው አልፋለች። ከዚሁ ምድብ በአሁኑ ሰዓት ላይ ጅቡቲና ሱዳን በድሬዳዋ ጨዋታቸውን በማከናወን ላይ ይገኛሉ። ታላቁ ሩጫ በኢትዮጵያ ስፖርት የሕይወት አካላቸው እንዲሆን ቤተሰባዊነታቸውን እንዲያጠናክሩ እንደረዳቸው የወድሩ ተሳታፊዎች ተናግረዋል። በ25ኛው የታላቁ ሩጫ በኢትዮጵያ ላይ ከተሳተፉት መካከል የተወሰኑትን ሀሳባቸውን ተከታትለን እንመለሳለን። ታማሪፍ ነው። ዘንድሮ የደመቀ ነው ከሌላው ጊዜ ደስ ይላል። 2አምስት አመት ማክበር ደግሞ ቀላል አይደለም። በእድሜያችን ላይ ገና ያኔ ከ25 አመት ውስጥ የነበረን እና አሁን ያለንበት ሁኔታ በጣም የተለየ ስለሆነ በጣም ደስ የሚል ነው። ኢትዮጵያ ቴሌቪዥኑን ማመስገን ነው ወደአለው አመሰግናለሁ። በጣም ደስ ይላል። በጣም ደስ ብሎን ከቤተሰቦቻችን ሰዎቻችን ጋር አንድ ላይ ምን ሁሌ በየአመቱ። በህይወቴ ስር ው የምታየውን ትልቁን ጤና ነው የያዝኩት። ጤና ካለ ሁሉም ነገር አለ። ፍቅር ካለ ሰላም አለ። ሰላም ካለ ፍቅር አለ። ስለዚህ አስር ሺህ ኪሎ ሜትር ለሀገር እጅግ በጣም ዛሬ ደግሞ ይኸውልህ እነሆ ሀያ አምስተኛውን ልጭና አሁን ገብቼ ይሄ ሀያ አራት ማዳሊያ ነው። ይሄ ዝም ብሎ አልመጣም፣ ለሀያ አራት አመት የሮጥኩት ነው ማለት ነው። ስለዚህ ሁላችንም እንሩጥ፣ እንሳተፍ። በቃ ሰላም ጤና ነው። በቃ ሀገር ላይ ነው ኤሊት ስፖርተኞች የሚገኙት ከዚህ ውስጥ ነው። ውድድሩ ያው ሲጀመር በ10 ሺ ጀመረ፣ አሁን 25 ሺህ ደርሷል። በጣም ደስ ይላል። ኃይሌ ገብረስላሴ እና የታላቁ ሩጫ ቤተሰቦች ሁሉንም አመሰግናለሁ። ተሳታፊዎቹ ነው። በመጀመሪያ የዚህ ውድድር ድባብ እጅግ አስደናቂ ነው። ያለው የደስታ ስሜት የሚጋባ ነው። እውነት ለመናገር እኔ የሩጫ ወዳጅ አይደለሁም። ይህ ግን ከህይወቴ ምርጥ አጋጣሚዎች መካከል አንዱ ሆኗል። በቀጣይ ዓመት ደግሜ መምጣት አለብኝ፣ ካልሆነ ብዙ ነገር ያመልጠኛል። እኔ ለመጀመሪያ ጊዜ ነው ታላቁ ሩጫ የሮጥኩት ከዚህ በፊት ያው ለዘገባ መጥቼ አውቃለሁ። ነገር ግን እንደዚህ በራሴ በግል ደግሞ ለመሳተፍ በዚህ አመት ነው የቻልኩት እና በጣም አሪፍ ነው። የህዝቡ አንድነት ፍቅር፣ ታያለሽ ቀልዱ፣ ቆም ምናምን እንደዚህ አብሮ መሰባሰቡ እራሱ የሚፈጥረው ስሜት በጣም የተለየ ነው። እኔ በጣም ደስ ብሎኛል። ከዚህ በኋላ አልቀርም። በ25ኛው ጀምሬ ያለው 26 እያልኩኝ የምቀጥል ነው የሚሆነው። አንድ ላይ ሆኖ ማሳለፍ እንደ ቤተሰብም እንደ ሀገርም እንደ ከተማም ደስ ይላል። በዛ ላይ ደግሞ ይሄ ለቱሪስታችን ጥሩ ግባት ነው ተብሎ ስለሚታሰብ ህዝቡም እንደ አጋጣሚ የሚገናኝበት ነው። ጭፈራውም ስሜቱን ምንም የሚገልጽበት ስለሆነ ደስ ይላል። የሮጥኩት ለ11 ጊዜ ነው እና እስካሁን ድረስ እንደዚህ ባለመሮጤ 25 ጊዜ ባለመሮጤ በጣም ይቆጨኛል። እና ለወደፊት አላቋርጥ የዘንድሮ 25ተኛው ታላቅ ሩጫ ላይ በመሳተፍ በጣም ነው ደስ ያለኝ። ከዚህ በፊትም ሩጫ ላይ አሁኑ ደግሞ በጣም ይለያል። እናሸንፋለን፣ እንጨርሰዋለን። ለሚቀጥለው ዓመት ሁላችሁም በቤታችሁ ሆናችሁ እንዲሁም በውጭም፣ በሀገር ውስጥ ይህን ሚዲያ ለምትከታተሉት እባካችሁ ኑ እንደዚህ አምረን አሸብርቀን ኢትዮጵያ ሀገራችን ላይ ኤሊት ስፖርተኞችን እናምጣ። ኦሎምፒክ ደግሞ ኢትዮጵያ ላይ ይዘጋጃል። ወደ ውጭ የስፖርት ዜናዎቻችን እናልፋለን። በዓለም ከ17 ዓመት በታች የዓለም እግር ኳስ ዋንጫ ኦስትሪያ ጣሊያንን በማሸነፍ ለፍጻሜ ደረሰች። በኳታር አስተናጋጅነት የተከናወነ በሚገኘው ሀያኛው የዓለም ከ17 ዓመት በታች የዓለም ዋንጫ ዛሬ በደረገው የመጀመሪያው ግማሽ ፍጻሜ ጨዋታ ኦስትሪያ ጣሊያንን ሁለት ለዜሮ ስታሸንፍ የ17 ዓመቱ ጆናስ ሞሰስ ሁለቱንም ግቦች ለኦስትሪያ አስቆጥሯል። ኦስትሪያ በታሪኳ ለመጀመሪያ ጊዜ ግማሽ ፍጻሜ ላይ በደረሰችበት በዚሁ መድረክ ሌላ ታሪክ በመስራት ለፍጻሜ መድረስ ችላለች። ሌላኛው የውድድሩ የግማሽ ፍጻሜ ጨዋታ በአሁኑ ሰዓት ላይ በፖርቹጋልና በብራዚል መካከል እየተከናወነ ይገኛል። ጨዋታው አርባኛው ደቂቃ ላይ ደርሶ ዜሮ ለዜሮ በሆነ አቻ ውጤት ፖርቹጋልና ብራዚል ጨዋታቸውን ቀጥለዋል። በእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት ጨዋታ ማንቸስተር ዩናይትድ ኤቨርተንን በሜዳው ኦልትራፎርድ ያስተናግዳል። አሰልጣኝ ዴቪድ ሞይስ የቀድሞ ክለባቸው ነው በኦልትራፎርድ የሚገጥሙት። ኤቨርተንን እየመሩ ከ2013 በኋላ ኦልትራፎርድ ላይ መጀመሪያ ድላቸውን ለማግኘት ጭምር ይጫወታሉ። ሞይስ ከዩናይትድ በተቃራኒ ሆነው ኦልትራፎርድ ላይ ካደረጓቸው ያለፉት 17 ጨዋታዎች በአንዱም ማሸነፍ አልቻሉም። ዛሬስ ድል ሊቀናቸውን ለሚለው ጥያቄ ከአምስት ሰዓት በኋላ የሚደረገው ጨዋታ መልስ የሚሰጥ ይሆናል። ማንቸስተር ዩናይትድ እና ኤቨርተን በ18 እና 15 ነጥቦች በደረጃ ሰንጠረዡ አስረኛ እና አስራ ሦስተኛ ደረጃ ላይ ተቀምጠው ነው ዛሬ ምሽት የሚገናኙት። ካለፉት ሶስት ጨዋታዎች አምስት ነጥብ የሰበሰበው የሩበን አሞሪም ቡድን አስረኛ ደረጃ ላይ ተቀምጧል። ዩናይትድ በሰፊ የግብ ልዩነት ካሸነፈ ወደ አራተኛ ደረጃ ከፍ የማለት እድል አለው። የአሰልጣኝ ዴቪድ ሞይሱ ኤቨርተን በአንጻሩ ካሸነፈ ከመርሲሳይድ ደርቢ ባላንጣው ሊቨርፑል በላይ የሚሆንበት እድልም አለው። በሌላ በኩል በስፔን ላሊጋ የ13ኛ ሳምንት መራግብር ኤስፓኞል ከሲቪያ ዛሬ ይጫወታሉ። የካታሎኑ ክለብ ኤስፓኞል ለአውሮፓ መድረክ ተሳትፎ የሚያበቃውን ደረጃ ይዞ ለማጠናቀቅ የሚያስችለው ቦታ ላይ ይገኛል በ18 ነጥብ የስድስተኛነቱን ቦታ ይዞ ይገኛል። ይሁንና በሁሉም ውድድሮች ካደረጋቸው ሶስት ጨዋታዎች በአንዱም እንዳለማሸነፉ የድል ረሃብ ላይ ይገኛል። የአንዱሊሻው ክለብ ሲቪያ በአንጻሩ 16 ነጥብ ሰብስቦ ዘጠነኛ ደረጃ ላይ ተቀምጧል። ቡድኑ ባለፈው ሳምንት ኦሳሱና እንደማሸነፉ በጥሩ መነቃቃት ላይ ሆኖ ወደ ሜዳ ይገባል። ሊጉን ትናንት ነጥብ የጣለው ሪያል ማድሪድ በ32 ነጥቦች ሲመራ፣ ባርሴሎና በአንድ ነጥብ ዝቅ ብሎ በ31 ነጥብ ሁለተኛ ደረጃ ላይ ይገኛል። በጣሊያን ሴሬ የ12ኛ ሳምንት ተመራ ግብር ቶሪኖ ከኮሞና ሳሱሉ ከፒዛ ዛሬ ይጫወታሉ። የሴስ ፋብሪ ያዙ ቡድን ኮሞ ከሁለት ጨዋታዎች በኋላ የመጀመሪያ ድሉን ለማግኘት ይጫወታል። ባለፉት ሁለት ጨዋታዎች ከካግሊያሪና ና ናፖሊ ጋ ባዶ ለባዶ በሆናቸው ውጤት መለያየቱ ይታወሳል። ኮሞ በ18 ነጥብ 7ኛ ደረጃ ላይ ተቀምጦ ነው ዛሬ ጨዋታውን የሚያከናውነው። መልካም የውድድር ዓመት ጅማሩ ላይ የማይገኘው ቶሪኖ በአንጻሩ በ14 ነጥብ ከወገብ ግርጌ ላይ ተቀምጦ የብላ በኩል ሳስሉ ዘጠነኛ፣ እንዲሁም አዲስ አዳጊው ፒዛ ደግሞ 17ኛ ደረጃ ላይ ተቀምጠው ነው ዛሬ በሴሪያው ጨዋታቸውን የሚያከናውኑት።